ተጋቡ ሰባት ዓመታቸው ነው። እስካሁን ልጅ አልወለዱ። አይደለም። ኤኒባዲ ዴት ማድረግ ያለበት የሚመጥነው ሰው ጋር ነው። ይህች ነች። እየተመዘነ ነው ፍሪ ሀብታም እፈልጋለሁ፣ ከእኔ የሚበልጥ ሰው እፈልጋለሁ ስትሉ፣ ኮንፊደንሳችሁ ምን ላይ ቆማችሁ ነው? ልጅ ልጅግን አግባኝ እንጂ ምን አለ? ድንግል አለኝ አለኝ አለኝ፣ እኔ አላምንም። በባህር ልት እስኪይ ድረስ መጥፎ ጊዜ መጥቶ ማንነታችሁን ላሳየን ወዳጆች። መስቀል መስቀል መስቀል ደረሰ። ሰላም ቤተሰቦች፣ እንዴት እንዴት እንዴት አላችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችን ምርጥ ምርጥ ቪዲዮዎች እንመለከታለን። ሀሳብ አስተያየቶቻችን እንሰጣለን። በዚህ ጊዜ ጉራጌ መሆን አያምራችሁ? አረ በሰማ ክትፎ መብላት፣ በዓል በጉራጌ ማክበር እንዴት ደስ እንደሚል በቪዲዮ እንደተመለከት ነው። እኔ እንኳ ወዳጅ የለኝም እዛ ጓደኞች አሉኝ ቁም ነገር የላቸውም እንጂ አሁን ዘመድ የሌለኝ የጉራጌ ዘመድ የለኝ። ብቻ ጉራጌ መሆን ያምራል። በዚህ ሰዓት እና ብቻ እንኳን አደረሳችሁ ለደመራ ዋዜማ። ነገ ደመራ ነው፣ ዛሬ ዋዜማ ላይ ነው የምንገኘው። በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮዎችን ይዘን መተናል። እነሱ ላይ ሪያክት እያደረግን ሀሳብ አስተያየቶቻችን እንሰጣለን። እናንተ ሀሳባችሁን የምንሰጡበት ቪዲዮች ይኖራል ይኖራሉ ተከታተሉ። ቪዲዮን እንደ ሁልጊዜውም ላይክ በማድረግ ጀምሩ። ለመጀመሪያ ጊዜ ይህን ቤት የምትመለከቱና ለቻናሉ አዲስ ከሆናችሁ ግን ሰብስክራይብ በማድረግ የሁልጊዜ ቤተሰብ እንድትሆኑ ጋበዝኳችሁ። ወደ ቪዲዮ እንሂድ። ይመቻል ሞታ እኔ ግን ማለት ነው ሁሌ ማለት ነው ስሙን ቁጥርኛ ልጅ ታወራለች። ግን የሆነ ኤል ሰባት ሰባት ቁጥር ናታ ግን የትኛው

ለዚህ ነው ህይወቱን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው እኮ ብቸኛ መለያችን አሜት ለምን ሆነ ያስብለኛል። ሁሉ ጊዜ ሰው ሞቶ ራሱ እኮ በቃ ይታማል። እና ብቻ የሞተውን ሰው ነው ስም አርግ ብለን ብናልፍ ጥሩ ነው። አሜት ብናቆም አሪፍ ይመስለኛል። ሄሎ፣ የሆነ ሰው እይገላለሁ ብሎ እያስፈራራኝ ነው። ባካችሁ ድረሱልኝ። ማን ነው ሰውዬውን? በግልጽ ታውቀዋለህ? አረ እኔ ምንም ስለ ሰው የማውቀው ነገር የለም ስድስት ሰዓት እገልሃለሁ ብሎ እያስጨነቀኝ ነው ደውሉ። ይህ እኮ ታዲያ ምንም የሚያሳስብ ነገር አይደለም። ዝም ብለህ ነው የምትጨናነቀው። ምን ማለት ነው አያሳስብም? ሰው እኮ ነኝ ለምደ የማልጨናነቀው። ትቀልዳለህ። እንደ አበሻ ነው አይደለ ሰውዬው? አዎ ነው። ታዲያ አበሻ መቼ ቀጠባክ ብሎ ቃል ሰባት ሰዓት ወስም ሳል ነው ሊገል የሚችል ከደንብላች። ለማንኛውም እንደ ከሙ በፊቱ ከሞትክ በኋላ እንደርስልሃለን። ስለደውልክ እናመሰግናለን። ሌላኛው መለ ጋችን ስንቱን ችግር አየህ

እሺ ብራ እንደዚህ አይነት ሳክሳም ወንዶች እየሰሙ እያዋሉ ሴቶች አንዳንድ ጊዜ ገንዘብ ያለውን እንጂ አንፈልግም ይላሉ። ወንድ ስለ ገንዘብ ምናምን ሲያወራ ፍቅር ይይዛቸዋል። ስለ ችግር ሲያወራ ግን በቃ የሆነ ንዴታቸው ይመጣል እና ከሰሞኑ መነጋገር የነበረው አንዷ ወፍራም ልጅ ነች። ኮንፊደንሷ በጣም አደንቅላታለሁ እኔ ሀያ ስምንት ዓመቴ ነው ከሰላሳ በላይ የሆነና ኢኮኖሚካሊ አሪፍ የሆነ ሰው እፈልጋለሁ ማለቷ በጣም ብዙ ሰውን አነጋግሯል። ይሄ ነገር እኛ ሀገር ውስጥ ግን ያዋጣል ወይስ አያዋጣም? ገንዘብ ያለውን ሰው መፈለግ አይ ቲንክ መፈለግ እንዴት ማድረግ ያለበት የሚመጥ ነው ሰው ጋር ነው እየተመዘነ ነው ፍሪም አይሆንላት ዲሽቃው ያስታውሳል። እንዴት አደራችሁ፣ ታክቲከኞቹ፣ አስማተኞቹ ሰላም ናችሁ? አብረን እንወጣለን እንደ ትናንትናው ነው። ዛሬ እኔ የምለው ይች ከላይ የምታዩት እህታችን የዋኪት ትባል ምናለሽ መሰላችሁ፣ እኔ 28 ዓመትኝ ነው። እናትና አባቴ በጣም ብዙ ለፍተው ነው እዚ ያደረሱኝ። ስለዚህ እኔ ዴት ማድረግ የምፈልገው ወንድ ከሰላ0 ዓመት በላይ የሆነ ነው፣ ፕላስ ሀብታም አብታም ሆናለን ካለበለዛግጥ ኖ አብረህ አብረከክ የሚባለውን ጨዋታ አጫወትም እብላለች። እውነት ለመናገር ነንበሯን ን ሳላ በጣም ጎበዝ ኮንፊደንስሽ በጣም ደስ ይላል። ሁለተኛ ነገር እውነቷን ነው እውነቷን ነው። ለምን ብላችሁ ብትሉኝ እኔ አንድ የማውቃት ልጅ ነበረች፣ በጣም ቆንጅዬ ግን በጣም ድሃዎች ነበሩ። እና አባቷ ቦይፍሬንድ ልትይዝ የሆነ ቦይፍሬንድ ቀጥራ ወንድ ቀጥራ ስትወጣ አይከለክሏትም። የእውነት ነው የምላችሁ። ድህነትሽ እንዳትደግሚ እንጂ እንደፈለግሽ በእድሜሽ ተዝናኝ ይሏታል፣ ግን ድህነትሽን እንዳትደግሚ ይሏታል። እና እንደዚህ አይነትም የገባቸው ወይም ደግሞ አንዳንድ እንደዚህ አይነት ፋሚሊዎችም አሉ። ለማንኛውም ግን የተናገረችው ነገር እውነት ነው። ምክንያቱም ብትሉ ለፍቅር ብላችሁ ብትገቡ የሆነ በቃ ምንም የሌለው ሰው አብረን እናድጋለን፣ አብረን እንኮስሳለን፣ አብረን እንፈትጋለን ብላችሁ ብትገቡ ዘላለማችሁን እየፈተጋችሁ ነው ምትኖሩ። ፍቅርም ከገንዘብ ጋር ሲሆን ደስ ይላል። በኮንፊደንስ ትክክል ነው የተናገረችው ነገር፣ እኔ አልቃወም። ማንም ሰው የሚመስለውን ሰው ነው ማግኘት ያለበት። አለበለዛ ቁልጭ ቁልጭ ቁልጭ ብልጭ ድልጭ ምን ይሆናል? የሀብታም ተላላኪ ጎባጣ ነው ነው የሚባለው። ዘንቢል ተሸካሚ ሳምቲንግ እንደዛ ነገር ይባላል። እና ሰው ልጅ ተማሪ ባጭሩ ተማሪ ተምሮ ካስተማሪው ካልበለጠ ባይማር ይሻሏል። አንድ በድህነት ውስጥ ያደገች ሴት ደግሞ ህይወቷን የተሻለ አርጋ ለመቀየር የምታስብ ከሆነ ከእሷ በተሻለ ነው እንጂ የልጅነት ፍቅሬ ነው አብረን እኮ ጭቃ ፈጅተን አብረን ተሰደን አብረን በሊቢያ ገብተን አረብረን በሊቢያ ወጥተን፣ አሁን ግን ልንረዳራጅ አልቻለን ብሎ ወደ ኋላ የሚጎትት ነገር ሳይሆን ከዛ ህይወቴ ወጥቼ አይደለም ቤተሰቦችን፣ የሰፈር ልጆች እንዴት አድርጌ ነው ህይወታቸውን ምቀይረው ብላ ማሰብ አለባት። ስለዚህ እኔ ባይዘዊ ኮንፊደንሷን ወድቸዋለሁ፣ ለብዙ ሴቶችም ትምህርት ነው። አሁን ይህንን ስል ብዙዎቻችሁ ቅር ሊላችሁ ይችላል። ፍቅር ገንዘብ ምናምን ፍቅር እንዳለ ነው፣ ግን ገንዘብ ሲኖር ደግሞ ፍቅርንም ያድሳል። አይዲያል ወይ ደግሞ የሰዎች ሀሳብ ነው። የሰዎችን ሀሳብ ደግሞ መቃወም አይቻልም። አንድ እውነታ ግን አለ። እኔ በትክክለኛ መንገድ ማቀ አንዷ ሴት እኛ ጋር የተማረች ሀብታም አገባለሁ ብላ ሀብታም አገባች፣ ትምህርቷን አቋርጣ። አንቺስ ምን ታመጫለች? ምናምን የሆነ ጀማ ሰፊ ጀማ ነበር። እኔ ደግሞ ልጅ ወልዳሏ እናት ሆናለው ምናምን አለች። ተጋቡ፣ ሰባት ዓመታቸው ነው፣ እስካሁን ልጅ አልወለዱ። ምናልባት እንደዚህ አይነት ነገሮችም ሀፐል ሊያደርጉ ይችላሉ። እና ራሳችሁ ቫሊዩ የምትሰጡት ወይ ደግሞ እናንተ ለወንዱ የምትሰጡት ነገር ምናችሁን ነው? ልጅ ካልሰጣችሁ የስጋ ፍላጎት ከሆነ ውጭ የሚገኛል፣ ሌላ ቦታ ይገኛል። ይህ ነገር አይዲያል ነው ያልኩበት ምክንያት፣ አንዱ ምክንያት ሊሆን ይችላል ብዬ ስላሰብኩ ነው ይንን ሀሳብ ያነሳሁት። ሰው ያለውን ስትፈልጉ እናንተስ ምን አላ? የሚመጣጠን እሱም የሚሰራ እኔም የሚሰራ ካላላችሁ፣ ታመፈልጋለሁ ከኔ የሚበልጥ ሰው ፈልጋለሁ ስትሉ ኮንፊደንሳችሁ ምን ላይ ቆማችሁ ነው? ልጅ እግዚአብሔር ነው የሚሰጠው፣ አይደለም ንብረትም ደግሞ ያው እግዚአብሔር የሚሰጣል ሴጣን የሚሰጣል። ምርጫ የእናንተ ነው። እስቲ ሀሳባችሁ ስጡ። አሁን ግን ባለው ነባራዊ ሁኔታ የማጆሪቲው ወንድ ደሞዝተኛ እና በጣም መካከለኛ ላይፍ የሚኖር ወንድ ነው እና እነሱስ ቦታ የላቸውም ወይ? ዝቅ ብሎ ስራ የሚሰሩስ ቦታ የላቸውም ወይ? ዶክተሮች ሌላ ታሪክ ውስጥ ነው። ሕክምና ይሰራሉ። በትርፍ ሰዓታቸው ደግሞ ይኸው የሚሰሩት የጤና ባለሙያ ነው እንደምትመለከቱት በትርፍ ጊዜው ደግሞ ብርቱካን እየሸጠ ይተዳደራል። ይመስገን ጌታ ይባላል በ2013 ዓ ም በ3.9 ውጤት ከአሶሳ ዩኒቨርሲቲ ተመርቋል። በሉማሜ ሜዲካል ሆስፒታል ተቀጥሮ እየሰራ ይገኛል። ታዲያ ህይወት እንዳሰባት ያልሆነችለት ይመስገን ጌታ ከጤና ባለሙያነቱ ጎን ለጎን እንደምትመለከቱት ብርቱካን እየነገደ ኑሮውን እየገፋ ይገኛል። ዶክተር ቸከስ ሲጀነጅን ይላል። እዚህ ደግሞ እሱ ይፈልጋል ያላት። ትገርሚያለሽ፣ ግን እንደው እኔ ባልናፍቅሽ እንኳን ለመመርመሩ ሆስፒታላችን ብቃት ይም አይደል? ስላላመመኝ እኮ ነው። ቢሆንም አንዳንድ ታይፈስና ታይፎይድ የመሳሰሉ በሽታዎች እኮ ቢመረመር አይጠፉም። ረበስ ማምታ ማርታለ እንዴ ድሮም እንደማትወደኛቅ ነበር እንዴ? እኔ ፍቅር፣ ምን ማለትሽ ነው? ለአንቺ ብዬ ለፍቅራችን ብዬ አይደል እንዴ ስንቱ ሰገራ ላይ ሳፈጥ እንዴት እንደዚህ ትኛለሽ? እሺ የምትወደኝ ከሆነ ነገ ጋብዘኝ። ምን ችግር አለው ደግሞ ለሱ። ነገ ደም ባንክ እንገናኝና ደም እየለገስን ምሪ ብቻ ነው። ነርስ፣ የኔ ፍቅር ለስጋት እንጂ ለስጋ እንደማይሆን ምን ነው፣ ምን ነው ሁለተኛ የሚጠይቁ ጥያቄ ይህንን ነው። እናንተስ ምን ይዛችሁ ነው ለትዳር የምትቀርቡት? በቃ ይሄንን መልስ ብቻ ስጡኝ። ከዛ ውጭ ሀብታም መፈለግ አለመፈለግ፣ እሱ የፐርሰናል ጉዳይ ነው። መብታችሁ ነው፣ የተከበረ ነው መብታችሁ። ሳዝናለ እንግዲህ ኢትዮጵያ ወንዶች አይደለም አይመስላችሁም? እስቲ የምናሳዝን ሰዎች ላይክ አድርጉ። ያምን ኢትዮጵያ ውስጥ መፈጠር ማለት አግባኝ እንጂ ምን አለሽ ድንግል እኮ አለኝ አለኝ እኔ አላምንም። የአብዛኛው ቤተሰብ ታላቅ የሆኑ ሴቶች ህይወት ዘጠነኛው ሺህ ሲትኮም ድራማ ላይ ረዱ የምትባል ታላቅ እህት ካራክተር አለች። ረዱ የቤታቸው እናት በህይወት ስለሌለች እናት ሆና ወንድሞቿንና እህቶቿን አሳድጋለች። በአጠቃላይ ትኩረቷ ቤተሰቦቿ ስለነበሩና ለራሷ ጊዜ ስላልሰጠች ሳትማር፣ ትዳር ሳትይዝ እድሜ ሄዷል። ለትዳር ማንም አይፈልግሽም በሚባል ደረጃ ላይ ደርሳለች። ቤተሰቡን በገንዘብ ሁሉ የምትደግፈው ምግብ የምታበስለው እሷ ናት። ራሳቸውን ችለው እንኳን ብቻ እናት በሏት። ግን ደግሞ በምላሹ ከቤተሰቦቿ የምታገኘው ምላሽ የከፈለችውን ዋጋ ሳይሆን በተቃራኒው ነው። ፋራ፣ አላዋቂ ማንም የማይፈልጋት ተደርጋ ነው የምትቆጠረው። ይህ ድርሰት ቢሆንም የአብዛኛው ታላቅ ሴት እህቶች ህይወት ነው። ወንድሞቿን ለማስተማር እሷ ሳትማር፣ እህቶቿን ለማሳደግ የራሷን ነገር ትታ ብዙ ነገር ያለፋትን ሴት አድጎ ውለታ ከመክፈል ይልቅ ረዱ በምትታይበት እይታ ነው የምትታየው። አሁን በቃች፣ እኛ እናሳረፍሽ ከመባል ይልቅ ትረሳለች። ሁሉም የራሳቸውን ህይወት ይቀጥላሉ። ያለኝ መልእክት ከሚገባው በላይ ዋጋ ለማንም አትክፈሉ። ከማንም በላይ ቅድሚያ ራሳችሁን ለመለወጥ ስሩ። መብላትን ነው እዚህ አይነት ጀግና ሴቶች እናትን የሚተኩ ታላላቅ ሴቶችም ደግሞ እንዳሉ መረሳት የለበትም። እነሱ ግን ጨዋ ናቸው። እንዳሁኑ ቅድም እንደተመለከትናቸው አይነት ሴቶች አሉ፣ ክብር ለነሱ ይገባል። እናንተም የምታመሰግኑት ሰዎች ካላችሁ እስኪ አሁን ዛሬ ደውሉ እና ይህንን ቪዲዮ የተመለከታችሁ ሰዓት ላይ ታላቅ በጣም አከብርሻለሁ፣ እወድሻለሁ፣ ለከፈልሽልኝ ዋጋ በጣም በጣም በጣም እወድሻለሁ፣ አከብርሻለሁ ብላችሁ ነገሯት። እነዚህ አይነት ጀግና ሴቶችም አሉ። ቲክቶክን ማለት ነው የሚያጣፍጡት። በቃ ቅመሞቹ ሜመሮች እና ኮሜንታተሮች ናቸው። ከሰሞኑ እንግዲህ የምታዩት ቆንጅዬ ጸጥታ አካል እንግዲህ የእሷ ቪዲዮ የእሷ ፔጅን አላቅም ፖስት ተደርጓል እና ኮሜንቶቹም አሉ። ሌላ ከአስር ዓመት በፊት የተሰራ ወንጀል ላይ ተሳትፌ ነበር መርምሪኝ። ወንጀለኛ አማርማርዩ፣ ውበትሽን የሚመጥን ወንጀል አጣሁ። ምን ልስራ? የግል እስር ቤት ካለሽ እባክሽ አንድ አስር ዓመት ሰሪ ዝም በለሽ ብትመረምርኝ የሆነ ወንጀል አታጭብኝ። በቀን 06 05 2016 ዓመተ ምህረት ቅዳሜ ማታ ከሌሊቱ 342 በድሬዳዋ ከተማ ማራኪ ሆቴል ለተነሳ አለመግባባት ጸብ ጠንሳሹ እኔ ነኝ ብሎ

ይድረስ መጥፎ ጊዜ መጥቶ ማንነታችሁን ላሳየን ወዳጆቼ እኛ እኮ አለፍ ነው።

እኔ እችን ነገር ከአንቻው ስጃለው ብላ የሻይ ነገር ብትላትም አሪፍ ነው። እንደዛ ቢሆን ነሳብ የሰውን ንግግር አትድገሙ ነው። ከዚህ ጋር ተይዞ መንሱር የፊንቴክ ኢንቨስትመንት ዋና ባለ ድርሻ ወይ ደግሞ ባለ ንብረት ነው። መግባባት ተፈጥሯል መሰለኝ ከዚህ በፊትም ብዙ ነገሮች የተወራባቸው ነበረ። አሁን ግን ከፊንቴክ ኢንቨስትመንት አንድ ግለሰብ እንግዲህ መታሰሩን መንሱር እራሱ ይፋ አድርጎታል። የፊንቴክ ኢንቨስትመንት ዋና ስራ አስኪያጅ አቶ አሰግድ እያሱ በቁጥጥር ስር ሲውሉ የሚያሳይ ምስል ወጥተዋል። ፊንቴክ ኢንቨስትመንት የቢዋይዲ ሞዴል የኤሌክትሪክ መኪናዎችን በግማሽ ዋጋ ቅድመ ክፍያ ማለትም በ950 ብር በ3 ወር ውስጥ አምጥቼ ካስረከብኩኝ በኋላ ቀሪውን ክፍያ በአምስት ዓመት ያለወለድ በየወሩ መክፈል እንደሚቻል በተለያዩ የድርጅቱ የብራንድ አምባሳደር ተብለው የተሰየሙ ብዙ አርቲስቶችና ታዋቂ ግለሰቦች ሲያስተዋውቁ ቆይተዋል። ታዲያ በርካታ ደንበኞቹ ክፍያ ከፈጸሙ በኋላ ተታለናል ብለው ቅሬታ ማቅረባቸውም ይታወሳል። በትናንትናው እለት የፊንቴክ ኢንቨስትመንት ዋና ስራ አስኪያጅ በቁጥጥር ስር ሲውል የታየ ሲሆን ከመንግስት አካል የተባለ ነገር ባይኖርም መንሱር ጀማል እንደምትመለከቱት ለአዲስ አበባ ፖሊስ ምስጋናውን አቅርበዋል። መስታወቂያ የሚሰሩ ግለሰቦች ለምን አያጣሩትም? ለስማቸው ሳይጨነቁም ወይ እላለሁ። ብዙ ጊዜ ና የትን ፍጭ ዱቄቱን አምጪ ነው ጨዋታው። ስለ መስታወቂያው አያመለከታቸው ማስተዋወቅ ነው የተነገራቸውን እንጂ ረስታለው የለውም። እነዚህ ሰዎች ነገ ያዋርዱና ያዋርዱንም ምንም ኮንሲደር አይደረግም። አሁን እርስ በራሳቸው የተበጣበጡ ይመስላል። እስቲ ከመንግስት እንደሰማችሁ የተሰማ ነገር የለም። አዳዲስ ነገሮች ሲኖሩ እነግራችኋለሁ።

ታዋቂው ድምፃዊ ኤፍሬም ታምሮ ኮንሰርቱ ላይ ምንድን ነው የገጠመው? እስቲ ቪዲዮን ተመልከቱ። ምንድነው በግል ብር ይህንም ቪዲዮ አይተው እንግዲህ ብዙዎች የራሳቸውን መላመት እየሰጡ ይገኛሉ። ኤፍሬም ታምሩ በዚህ ኮንሰርት ላይ አንድ አድናቂው ከመሬት ተነስቶ ብር ሲበትንበት ይታያል። በዚህም ታዲያ የተናደደው ኤፍሬም ታምሩ ብሩን አልፈልግም እያለ ከላው ላይ ገሸሽ ሲያደርገው ይታያል። ሰውየውም እምቢ በማለት ብር አለኝ በሚመስል አይነት መልኩ ኤፍሬም ላይ ብሩን መበተኑን ቀጥሏል። ማለት ነው ይህ ነው የተባለ ስለዚህ ቪዲዮ የወጣ መረጃ የለም። ነገር ግን ይህንም ቪዲዮ ብዙዎች እየተቀባበሉት ይገኛሉ። እኛ ላይ በበተነ ምን አለ ያለ ቦታ ሁሉም ነገር እኮ ዋጋ

መቶ ሺህ ብር ነው ያልኩህ። በደንብ አልሰማኸኝም። ደስ አዎ ነው። በዛ ላይ እኮ ደሞ ምን አለብህ መሰለህ አንተ መቶ ሺህ ብር ከሰው ተበድራል። መቶ ሺህ ብር እዳ አለብህ። ይሄ ያበደረ ሰውዬ ደግሞ በዛሬና በነገ መሃል ካልመለስክለት ይገላል። ህግ ባለበት ሀገር እንዴት ነው የሚገልግል? ምሳሌ ነው ሙሌ። ሰውዬው ደግሞ በጣም አደገኛ ህግ ማያውቅ አረመኔ እስር ቤት ሁለተኛ ቤቱ የሆነ ሰው ነው። ምን ምሳሌ ነው ሙሌ። ማስገደድ አስገደደው። መርፈር ይሉታል። ቁም ነገሮች ተስፋ አድርጋለሁ ቪዲዮን ላይክ